ናታን ጽዮን ሆስፒታል ወሰዳ። ሆስፒታል ከወሰዳ በኋላ ዶክተሮቹ ካሁን በኋላ ለማስታወስ ምን ያክል ጊዜ እንደሚፈጅባት እና ለማስታወስ የሚያግዛትን ነገር ምን ማድረግ እንዳለባት ከወንድሟ ፊትና ለእሷ ምን ማድረግ እንዳለባት መከሯት። ጽዮን ይሄ ሁሉ አደጋ እንዲደርስባት በማን ምክንያት እንደደረሰባት ምሁና ይሄ ነገር እንደደረሰባት እና ለዚህ ሁሉ ነገር ተጠያቂ መሆን ያለባት ሉሊት እንደሆነች አውቃለች፣ አስታውሳለች። ለወደፊትም ሉሊትን ምን ማድረግ እንዳለባት እና በምን ልክ መበቀል እንዳለባት ምን ማድረግ እንዳለባት አቅዳለች። ሰላም ሰላም! ውድና የተከበራችሁ የሀገረኛ የኢትዮ ቻናል ተከታታይ ቤተሰቦች እንዴት ናችሁ? እንዴት አምሽታችኋል? ከእኔ ጋር ሁሉ ሰላም ሁለማል። እንግዲህ ዛሬ ሀረግ ድራማ ክፍል ሰባ አራተኛን ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ እንዲሁም ነባር ቤተሰቦች ላይክ እና ኮሜንታ አስቀምጡልኝ። ያላችሁን ሀሳብ አስተያየት በኮሜንት አሳውቁ ማለት ነው። እንግዲህ ሀረግ ዲራማ በጣም እንወደው እኔ ማለት በጣም በጉጉት የምትከታተለው ዲራማ ማለት ሀረግ ዲራማ ነው ማለት ነው እና ክፍል ሰባ አራተኛ በእውነቱ ጽዮን በጣም ተጎድታ ነበረ። ሁላችንም እንደምናውቀው ማስታወስ እንዳችል አድርጓት ነበር የደረሰባት አደጋ እንግዲህ ፍቅረኛ ፍቅረኛዋ ያልሆነ ሰው ፍቅረኛዋ ሆኖ ትሪት ሲያረጋት እንደነበረ ገና ይህን ይህን ነገር ሁሉ ስታስታውስ ሉሊትን ምን ያክል ልጠላት እና ምን ያክል ልትበቀላት እንደምችል አስቡት ማለት ነው። እንኳን እሷ አይደለችም ወንድሟ ናታን ይሄ ነገር ሁሉ የደረሰባት ነገር በሉሊት ምክንያት እንደሆነ ካወቀ ሉሊትን ይገላታል ሁሉ ማለት ነው። ከቤት ማባረር ወይም ደግሞ ረጋ ብሎ እንደ እህቱ እሷን ለመበቀል ረጋ ባለ መንፈስ ሊሄድ አይችልም። ሊገላት ሁሉ ይችላል ማለት ነው ምክንያቱም እህቱ ላይ ያደረገችው ነገር በጣም ከባድ ነው። እህቱ ላይ ብቻ ሳይሆን የፍረታ ላይ ከአሁን በፊት አድርጋው የነበረውን ነገር ቢያውቅ አሁን ደግሞ በእህቱ ላይ ድጋሚ ያን ነገር አድርጋ እህቱ ያለፈ ህይወቷ ሙሉ ለሙሉ ማስታወስ እንዳችል እያደረገችው እሷ እንደሆነች ካወቀ፣ እነ ቤዛም እነ ገኒም ይሄን ነገር ካወቁ ሉሊት ላይ በጣም አስቸጋሪ ነው የሚሆንባት ማለት ነው። እነሱ ሳያቁ ራሱ በአሁኑ በጽዮን ብቻ በጣም እየተጨነቀች ነው። ጽዮን የሆነ ነገር አስታውሳ የሆነ እሷ ላይ ስሬስ በሆነች ጊዜ ፊቷ በተቀያየረ ጊዜ፣ ወይ አስታውሳ ይችል ስተገለኘውን ምን ታደርገኝ ይሆን እያለች በጭንቀት ነው ያለችው። እዛ ጋር ደግሞ ከአሁን በፊት ኤፍሬታ ላይ ያደረገችው ነገር አለ። በአሁኑ ሰዓት እንግዲህ ለሉሊት በጣም ሲኦል ነው የሆነባት እዛ ቤት ውስጥ መኖር ማለት ነው። እሷ ግን የምታስበው አንድና አንድ ብቻ ነው አሁንም ተንኮልና ገንዘብ ላይ ነው ያላት አስተሳሰብ ማለት ነው። እና ሁላችንም እኔ በነገራችን ላይ ሉሊት በጣም ተመቸኝ፣ በጣም ጎበዝ ናት ማለት ነው። በጣም ተንኮሉ ሁሉ ያስቀኛል ማለት ነው። የምትሰራው ተንኮሏ የምታደርገው ሀረካቷ ሁሉ በቃ ይለለ ነው የሚመቸኝ። እና በዙ አጋጣሚ በጣም ነው መወዳት ማለት ነው፣ እስከ ተንኮሏን እስከምታደርጋቸው ነገሮች ማለት ነው። ያፌት ደግሞ ኤፍረታን በድጋሚ ሰርግ ደግሶ ሊያገባት ይፈልጋል ማለት ነው። በአሁኑ ግን ፈጽሞ ሊሳካለት አይችልም። የማይሳካበት ምክንያት ሁሉም ጽዮንም ማስታወስ ይችላለች። ቤዛም ከናታንና ከኤፍረታ ጎን ለመሆን ወስናለች። ሰርጉ እንዲቀርና ኤፍረታ ነጻ እንድትወጣ የቻለችውን ለማድረግ ወስናለች ማለት ነው። ይሄ ይሄ ነገር አብሮ ሆኖ ፈጽሞ የፊትና ኤፍረታ ሊጋቡ አይችሉም። ያንን ፍርድ ቤት ሄደው የተፈራረሙበትን ወረቀት ሰርቀ ወስደው ሰርጉ እንዳይሰረግና ኤፍረታ ነጻ የምትወጣበትን መንገድ እያመቻቹ ይገኛሉ ማለት ነው። እንግዲህ ቤዛ ተቀይራለች። የቤዛ መቀየር በጣም ደስ ይላል። እንግዲህ በፊት ተንኮል ስሰራ ኤፍረታን በጣም ስጠላ በጣም ስታሰቃያት ነበር የምናየው። ኤፍረታ ግን በተቃራኒው በጣም ነው የምትወዳት፣ ቤዛን በጣም ነው የምታስብላት። ልትገላት ብላ ራሱ ለእሷ ከማሰብ ወደ ኋላ አትልም። በጣም የምትወደው የምታፈቅረው እናታንን ራሱ ወስዳባት፣ በቃ ለህቴ ስል ምንም ነገር መተው ይችላሉ ብላ ብዙ መስዋዕትነት ከፍላለታለች ማለት ነው። ብትመታት ምንም ነገር የምታደርጋት አንገቷን ደፍታ ዝም ነው የምትላት በጣም የምትወዳት እህቷ ናት። እና እንግዲህ ያ ነገር ገብቷት ቤዛ ተቀይራ አሁን ለኤፍረታ ማሰብ ጀምራለች። እሷ ከተጨመረችበት ደግሞ ነገሮቹ ሁሉ ይቀየራሉ። ኤፍረታ በአሁኑ ሰዓት ብዙ ሰው ከጎኗ አለ ማለት ነው። እና ፈጽሞ ናታንም መግባት የለባትም ብለዋል። ሁላቸውም ገኒናቷለች ወንድሟ አለ የወንድሞ አጎት አለ ብዙ ሰው በዙሪያው አሉና እና ሊታደጓት ይችላሉ ፈጽሞ መጋባት የለባቸው ማለት ነው ያፌት ደግሞ የፍረታን አፍቅሯት አይደለም የሚያገባት እሱ ሊያገባት የፈለገው ናታን ማናደድና መበቀል ስለሚፈልግ ብቻ ነው ከአሁን በፊትም ቤዛ ላይ አድርጎት ነበር ማለት ነው ያፌት ቤዛን የፍቅር ግንኙነት ጀመረው። እስከዛ ድረስ ተጉዞ የነበረው ናታን የሚወዳት የሚያፈቅራት እና ቤዛን ቢወስድበት ይጎዳል ብሎ ስላሰበ ከቤዛ ጋር የፍቅር ግንኙነት ጀመረ። እንግዲህ ናታን ቤዛን እንደማይወዳት እስከተረዳበት ጊዜ ድረስ ሁሉ አብሯት ነበረ ማለት ነው። ከዛ ናታን የሚወደው የሚያፈቅረው ኤፍረታ እንደሆነ ሲያቅ ደግሞ ኤፍረታን በዛ ልክ እስከማገድ ድረስ እስከማስገደድ ድረስ ብዙ ነገር እስከማድረግ ድረስ ሄደበት ማለት ነው። አሁንም ደግሞ መጨረሻ ላይ ይሄው ግዴታ ታገቢኛለሽ ማታገቢኝ ከሆነ ናታንን አሳልፌ ለህግ ሰጠዋለውኝ። ለህግ ተሰጠው ደግሞ እስር ቤቱ ነው ይበሰብሳል። አንቺ አትጠቀሚም፣ እሱም ህይወቱን በእስር ቤት እያሳልፋል። አንቺና ናታን በፍጹም አንድ ላይ ልትሆኑ አይገባም። ናታንን ማትረፍ ከፈለሽ ታገቢኛለሽ ብሎ አስፈራራት። ኤፍረታም ደግሞ ናታንን ስለምትወደው ና ስለምታፈቅረው ከናታን የሚበልጥብኝ ምንም ነገር የለም፣ እኔ ምንም ምነኝ ያለ ናታን በማለት ተስማማችለት። እና በባለፈው የሚያዛልቅ መስሏቸው መድኃኒት፣ የእንቅልፍ መድኃኒት ሰጥተውት ራሱን ከሳተ በኋላ ኤፍረታን ነጻ ለማውጣት ነበረ፣ ግን ያፊት ማለት በጣም ስማርት የሆነ ሰው ነው፣ ማለት በተንኮል የተካነ ስለሆነ አስቀድሞ ፍርድ ቤት ሄደው ተፈራርመው ስለነበረ ያን ስትነግራቸው እንግዲህ ናታንን በጣም ተናዱ። የኤፍረታ እጅ ያለበት ስለመሰለው ኤፍረታን ስላልተረዳት ኤፍረታ ለምን እንደው ይህን ሁሉ ጉዞ እየተጓዘች ያለችው በፍላጎቷ ነው ወይስ ምንድን ነው በሚለው እርግጠኛ ስላልሆነ ወደ ቤታቸው ተመልሰዋል ማለት ነው። አሁን ግን በድጋሚ ጽዮንም ስላስታወሰች፣ ፍረታ በፍጹም ይሄን ልታደርግ አችልም ያፌት በሆነ በከባድ ነገር አስፈራራት ካልሆነ በስተቀር ብላ ስላሰበች አሁን ለወንድሟ ይሄን ካስረዳችሁ በኋላ ከዛ ከበፊት የተሻለ ትልቅ እቅድ አቅደው ሊያድኗት፣ እንዳይጋቡ ፈጽሞ ኤፍረታና ያፌት መጋባት እንደሌለባቸው ወስነው ነው ያድኗታል ማለት ነው። ሰርጉ በፍጹም አይሆንም፣ ፈጽሞም ሊጋቡም አይችሉም ማለት ነው። ሲመስለኝ ደግሞ ያፌት ይህን ያክል ናታንን መበቀል የሚፈልገው የሆነ የተያዘ ነገር አላቸው ሲመስለኝ፣ ወንድምና ወንድም ሳይሆኑ አይቀርም። አይታችሁ ከሆነ ጽዮንም ራሱ ሌላ ሰው እንዳያት፣ እንዲነካት፣ እንዲወዳት፣ እንዳፈቅራት ሁሉ አይፈልግም። በጣም እምሳሳላት አንዳለች ምላት ምናምን ይላል እና እሷን ኤፍረታና ቤዛን ባየበት አይኑ አይቷት አይመስለኝም። የሆነ ነገር የሚያውቀው ትልቅ የሆነ ሚስጥር እንዳለ ይሰማኛል ያፌት። እሱ ሀሳቡ ናታንን ማናደድ ብቻ ሳይሆን ከናታንን ባሻገር የናታንን አባትና ቤተሰቦች መበቀል እንደሚፈልግ ምናምን እንደዚያ አይነት ነገር ነው የሚሰማኝ። ቤታቸውን ወሰደ ምናምን ብቻ አላቅም። የናታን አባት የሆነ ናታን ማን ነው የፌት ጋር ግንኙነት እንዳለው የሆነ የተያዘ የተደበቀ ሚስጥር እንዳለ ይሰማኛል ማለት ነው። እና ቀጣዩን ክፍል ይጋባሉ ወይስ እንዴት ሆኖ ሰርቤ ይከሻል የሚለውን ይዤላችሁ እመጣለሁ። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። አዲስ የሆናችሁ ሰብስክራይብ አድርጉ፣ የምትችሉ ደግሞ ሸር አድርጉልኝ ማለት ነው። እንደምታዩት ቻናል አዲስ ነው ገና ጀማሪ ነኝና ፕሊስ አበረታቱ ማለት ነው። ቢመቻችሁን ባይመቻችሁ፣ ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ብያላችሁበት። አለ ይጠብቃችሁ። መልካም ምሽት ይሆንላችሁ። ባይ ባይ ቤተሰቦቼ፣ መልካም ምሽት። በቀጣይ ክፍል እንገናኛለን። አብራችሁ ስለቆያችሁ ከልብ ነው ማመሰግነው። ወዳችኋለሁ። ቻው